ሰላም ጤና ስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 12 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብኃ በአውደ ውጊያ እያስመዘገበ ያለውን ድል ሲያስቀጥል ህዝባዊ ውይይቶችንም እያካሄደ ይገኛል። የግንባር መረጃዎችን በስፋት አካተናል። በትግራይ ያለው ሁኔታ በርካታ ወጣቶች ስደትን እንዲመርጡ ማድረጉ ተነግሯል። አዲስ ሪፖርት ወጥቷል። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ምርኮኞችን ሲጎበኙ በምዕራብ ቀጠና ያገዛ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 አፋብሃ በአውደ ውጊያ እያስመዘገበ ያለውን ድል ሲያስቀጥል ህዝባዊ ውይይቶችንም እያካሄደ ነው። በምዕራብ ጎንደር መተማ ወረዳ ሽመለ ጋራ የመሸገው ያገዛዙ ጥምር ኃይል ሙትና ቁስለኛ ሆኗል ሲል አፋብሃ ሰሜን አማራ ቀጠና በላይ ዘለቀ እዛ አስታውቋል። በትናንትና ሁለት ጥቅምት 11 2018 ሽመለ ጋራ የመሸገው ጥምር ያገዛዙ ቡድን በደጃዝማች አራተኛ ኮር በላይ ዘለቀ ብርጌድ፣ እንዲሁም በመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር በአባዬ ብርጌድ በጥምረት ከማለዳው ጀምሮ ሙሉ ቀኑን ሲፋለሙት ብለዋል ይህ ቡድን አንድ ምሽግ በማስለቀቅ ከከተማው በማስወጣት ኮንክሪት ምሽግ ውስጥ ተቀብሮ መዋሉም ተመላክቷል የአጣና ዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ከቦታው እንዳስረዳን በዚህ አውደ ውጊያ የብርሃኑ ጁላ ጥምር ኃይል በጊዜው በውል ያልታወቀ ነገር ግን ከፍተኛ የሆነ ሙትና ቁስለኛ ለመመዝገብ ተገዷል በዚያው በሰሜን ቀጠና ፋና የውቤ ክፍለ ጦር የጸጥታ ስራን በመከወል ላይ እያለ ጥቃት ለመፈጸም የመጣን የጠላት ኃይል አሳፍሮ መመለሱ ተገልጿል ዛሬ ጥቅምት 12 2018 ዓ ም ማለት ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶ አርኖ ጋርኖ ከተማ ላይ የፋና ውቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣን የብልጽግና ኃይል በመመከት ወደ መጣበት እንዲመለስ ማድረጋቸውን የአፋብኃ ሰሜን አማራ ቀጠና በላይ ዘለቀ እዝ አምስተኛ ኮር ህዝብ ግንኙነት መምሪያ ኃላፊ ፋኖ አብነት ሞላ ገልጸዋል። ያገዛዙ ጡት ቆራጭ ሰራዊት እንደደረሰም የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃ የደረሳቸው ፋኖቹ በጨበጣ ውጊያም ከአራት በላይ ጠላት አሽከሮቻቸውን እስከ ወዲያኛው መሸኘታቸው ተረጋግጧል። ሰሞኑን የጠላት ኃይል ሲቪል በመልበስ የህዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ እንፍራንስ ማክሰኝት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን ዛሬም ይህን ስልት ተጠቅሞ ፋኖን ለመማረክና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል ሲል አርበኛ አብነት ሞላ አክሏል። ወደ ምዕራብ ስንሻገር ደግሞ የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ችጓሊ ከተማን መቆጣጠሩን ሰምተናል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ሶስተ ኛ ክፍለ ጦር አስር አለቃ ኤፍሬም አጥናፎ ብርጌድ ችጓሊ ከተማን መቆጣጠሩን የክፍለ ጦሩ የህዝብ ግንኙነት መምሪያ ኃላፊ ፋኖ ይበልጣል የእውነቱ አስታውቋል። የቴዎድሮስ እዛ አካል የሆነው ጎጃም አገው ምድር ክፍለ ጦር አስር አለቃ ኤፍሬም አጥናፎ ብርጌድ ታላቅ የጦር ሜዳ ጀብዱ በመፈጸም ከተማውን ጭምር መቆጣጠራቸውን ፋኖ ይበልጣል የውነቱ አክለው ለኢትዮ 251 ሚዲያ ገልጿል። ችጓሊ ከተማ የሚገኘውን የአገዛዙን ወታደራዊ ካምፕ ሙሉ በሙሉ የአስር አለቃ ኤፍሬም አጥናፎ ብርጌድ ሰራዊት አባላት ተቆጣጥረውታል ያለው ኃላፊው በዚህም የጠላት ሎጂስቲክስ ሙሉ በሙሉ ተማርኳል። ቀንደኛ የስርዓቱ አገልጋይ በቁጥጥር ስር ውሏል። ብዛት ያለው ሚሊሻና አድማ ብተና ወዲያው ሲደመሰስ፣ ቀሪው ቁስለኛ ሆኗል ሲል ለኢትዮ 251 ሚዲያ ገልጿል። ወደ ደቡብ ቀጠና ስናልፍ ደግሞ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው እዝ ዓፄ ዘራ ያዕቆብ አንደኛ ኮር አመራሮች በኤፍራታ ግድም ወረዳ ከተለያዩ ትምህርት ቤቶችና ጤና ጣቢያ ሰራተኞች ጋር ውይይት ማድረጋቸውን እንመለከታለን። የአፋብኃ ደቡብ አማራ ቀጠና የአሳምነው እዝ ምክትል ፖለቲካ ዘርፍ አርበኛ ኤፍሬም ባዩ እንዲሁም በስሩ ካሉት የሰባት ለሰባና ና የአጼ ኩኖ አምላክ ክፍለ ጦር አመራሮች በተገኙበት ስለ ህልውና ትግሉ ውይይት ተካሂደዋል። አራዳ ትምህርት ቤት፣ ዲጃ ትምህርት ቤት፣ መስቀል በር ትምህርት ቤት፣ አዲስ ዓለም ትምህርት ቤት፣ ጃት ትምህርት ቤት፣ ስልሜዳ ትምህርት ቤት፣ መስቀል በር ጤና ጣቢያን ጨምሮ ሌሎች ስፍራዎች ባለሙያዎች ከፋ ያለና ለተቋማቱ የወደፊት አቅጣጫዎች ሰፊ ውይይት ካካሄዱባቸው ተቋማት መካከል ይጠቀሳሉ። በትግራይ ያለው ሁኔታ በርካታ ወጣቶች ስደትን እንዲመርጡ ማድረጉ ተነገረ። በትግራይ ክልል እየተፈጸመ ያለው ህገወጥ የወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ መሆኑን ጥናት አመልክቷል። በትግራይ የቀድሞ የህወሓት ታጣቂዎችና ወጣቶች በኢኮኖሚ እጦት ምክንያት በህገወጥ የሰዎች አዘዋዋሪዎች አማካኝነት ወደ ሳውዲ አረቢያ ስደት መጀመራቸው ተነግሯል። ክልሉ ከባድ የጸጥታና ማህበራዊ ቀውስ ውስጥ እንደሚገኝ በአውሮፓ ህብረት ድጋፍ በሻሎም የስልጠናና ማማከር አገልግሎት የቀረ የቀረበ የጥናት ሪፖርት ማመልከቱ ተዘግቧል። እንደ ሪፖርቱ ከሆነ በተለይም ስራ አጥ ወጣቶችን ጨምሮ በርካታ የክልሉ ነዋሪዎች ባጋጠማቸው የኢኮኖሚ ውድቀትና የኑሮ መሰረታዊ ድጋፍ እጦት ምክንያት ተስፋ ቆርጠዋል። ይህ ደግሞ ወጣቶቹ ወደ ሳውዲ አረቢያ ህጋዊ ያልሆነ ስደት እንዲያመሩ ዋና ምክንያት ሆኗል። ከባድ የስራ አጥነትና ተስፋ መቁረጥ በከተማ ማዕከላት ማለትም እንደ መቀለና አዲግራትን በመሳሰሉ ከተሞች መስፋፋቱን የገለጸው ጥናቱ የወንበዴዎች ቡድን ጥቃቶችን፣ የታጠቁ ኃይሎች ዘረፋዎችንና የበቀል ግድ ያዎችን እያባባሰ መሆኑን አመልክቷል። የፍትህና የጸጥታ ተቋማትን መዳከም ወንጀል ያለ ከልካይ እንዲስፋፋ እድል የሰጠ ሲሆን ህገወጥ ወርቅ ማዕድን ማውጣት በአርሶ አደሮች መካከል ግጭቶችን እየፈጠረ ስለመሆኑም በጥናቱ ተመላክተዋል። በተጨማሪም በኢሮብና ጉሎ መከዳ ወረዳዎች የሚገኙ ወጣቶች በሰዎች አዘዋዋሪዎች ብዝበዛ እየደረሰባቸው ለስደት የሚጋለጡ ሲሆን ራማን የመሳሰሉ የድንበር ከተሞች ለህገወጥ የጦር መሳሪያና የሰዎች ዝውውር መሸጋገሪያ ሆነዋል ይላል ሪፖርቱ ከሰብአዊ እርዳታ ባሻ ገር በወጣቶች ላይ ስልታዊ ኢንቨስትመንት የሙያ ስልጠናና ለስራ አጥ ወጣቶች የስራ ዕድል መፍጠር የግድ መሆኑን አሳስበዋል። የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ አመራሮች ምርኮኞችን ሲጎበኙ በምዕራብ ቀጠና ያገዛዙ የኮማንዶ አመራሮች ፋኖን ተቀላቀሉ። በሰሜን ወሎ ዞን በሐቡር ወረዳ በውርጌሳ ከተማ ከቀናት በፊት በተደረገ ኦፕሬሽን የተማረኩ አዲስ የተቋቋመችው አስራ አንደኛ እዝ ሰላሳ አምስተኛ ዋሊያ ክፍለ ጦር አባላትና በተንታ የተማረኩ ሚሊሻዎች ዛሬ ጥቅምት አስራ ሁለት ሁለት ሺ አስራ ስምንት ዓመተ ምህረት በልጅያ ሱኮር ከፍተኛ አመራሮችና በድርጅቱ አመራሮች ተጎብኝተዋል። በጉብኝቱም በ በእለቱ ስለነበረው የውጊያ ውሎና በምርኮኛ አያያዝ እንዲሁም በወቅታዊ የሀገሪቷ የፖለቲካ ጉዳይ ሰፊ ውይይት ተደርጓል። ምርኮኞቹም በአገዛዙ መከላከያ ውስጥ እያሉ ይነገራቸው የነበረውና በፋኖ ተማርከው ከመጡ በኋላ በህዝቡም በሰራዊቱም በኮሮ አመራሮችም የተደረገላቸውን ክብካቤ እጅግ አስደሳችና ያልጠበቅ ነው ነው በማለት ምስክርነታቸውን ሰጥተዋል። በመጨረሻም ለጓዶቻቸው ያሉበት ሁኔታ እጅግ ሰላም እንደሆነ እንደሆነና ባገኙት አጋጣሚ በአቅራቢያቸው ለሚገኙ የፋኖ አደረጃጀት ጅህ እየሰጡ ህይወታቸውን ቢያተርፉ ያተርፉ መልካም ነው ሲሉ ምርኮኞቹ መልእክታቸውን አስተላልፈዋል። በተያያዘ ዜና ያለውጊያ ምርኮ ሶስት ያገዛዙ የኮማንዶ አመራሮች ፋኖን ተቀላቅለዋል። የስርአቱ ኢሰብአዊ ድርጊትና የህዝቡን ጭፍጨፋ በውል የተረዱ የሰራዊት አባላት የብልጽግናን የጦር ካምፕ ትተው ወደ አማራ ፋኖ ተቋም በይፋ መቀላቀላቸውን የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ አንደኛ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ፋኖ ሀብታሙ የሱፍ ገልጸዋል። ከአገዛዙ በመክዳት ወደ ፋኖ የገቡት ኮማንዶ ሀምሳ ለቃ ግርማ ዋንደፍሮ ኮማንዶ አለቃ ንብረቱ ንብረቱና ኮማንዶ ታደሰ ደምሴ ከነሙሉ ትጥቃቸው አፋብኃ ቴዎድሮስ እዝ አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉ ነብርጌድ አለማየሁ ከቤሻለቃን መቀላቀላቸው ፋኖ ሀብታሙ የሱፍ አክሎ ገልጿል። በሌላ ጉዳይ ባለፉት ቀናት ተደጋጋሚ የድሮን ጥቃቶች ሲፈጽም የነበረው አገዛዝ አሁንም ከፍተኛ የድሮን ቅኝት እያደረገ እንደሆነ ተሰምቷል። በጥቂት ቀናት ውስጥ ሰሜን ወሎ ላይ ብቻ ከ33 ጊዜ በላይ የድሮን ጥቃት የፈጸመው አገዛዙ አሁንም ተጨማሪ ጥቃት ለመፈጸም በራያ ላማጣ ዋጃ ጥሙጋ አየር ማረፊያ ሰሌን፣ ውሃ ሁቢ፣ ደርባ፣ ራያ ቆቦ፣ አዲስ ቅኝ አካባቢዎች ቅኝት እያደረገ እንደሚገኝ መረጃዎች ይጠቁማሉ። የእርስ በርስ ግጭት ቆሞ ችግሮችን በውይይትና በድርድር በመፍታት የወንድማማች እልቂት ይቁም ሲሉ ፓትሪያርክ አቡነ ማትያስ ጥሪ አቀረቡ። የጥቅምቱን የቅዱስ ሲኖዶስ ጉባኤ መጀመር አስመልክቶ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትሪያርክ ብፁ ወቅዱስ አቡነ ማትያስ መልእክት አስተላልፈዋል። ፓትሪያርኩ በመልእክታቸው እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተ ክርስቲያን የጎደሉባት ነገሮች ብዙ ናቸው ያሉ ሲሆን ከሁሉ በላይ በውስጣችን የአንድነት ጉድለት በስፋት ይታያል። የተሰየምንለት መለኮታዊ ተልዕኮ አንድ ሀሳብ አንድ ቃል አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው ሲሉ ገልጸዋል። አቡነ ማቲያስ የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልኳቸውንና አስተዳደራቸውንም ምዕመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ በጎቻችን በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ብለዋል። በሌላ በኩል ፓትሪያርኩ በሀገሪቱ ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታ ፈታኝ እንዳልሆነ አንስተው የህዝቡ ስነ ልቦና ከተጎዳ የነገ እድል ጤናማ ይሆናል ተብሎ አይታሰብም ብለዋል። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበና የተራዘመ እንዲሆን አድርጎታል። በመሆኑም ይህ የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል ሲሉ ጥሪ አቅርበዋል። በሀገራችን ያለው ያለመረጋጋት በህዝባችን አጠቃላይ ስነ ልቡና በሀገሪቱ አንድነትና እድገት የሚያስከትለውን ጫና በቀላሉ የሚታይ አይሆንም። የህዝቡ ስነ ልቡና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም። ችግሩ እየታየ ያለው በዋናነት በሀገራችን ፖለቲከኞች በመሆኑ ነገሩ የተወሳሰበ እና የተራዘመ እንዲሆን አድርጎታል። በመሆኑም ይህ እርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማችን የወንድማማችን እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጠው ጉባኤው የበኩሉን ጥረት ማድረግ ይገባዋል። የነገው ትውልድ ልማታዊ ተስፋ እውን ሊሆን የሚችለው ሰላምና አንድነት ሲኖር ነውና መንግስት፣ ተፎካካሪ ፓርቲዎች፣ ፖለቲከኞችና ነፍጥ ያነሱ ወገኖች ሁሉ ለሰላም መስፈንና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡ በእግዚአብሔር ስም አባታዊ ጥሪያችንን እናስተላልፋለን። በዚህም ዓመታዊውና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ በዛሬው ዕለት በጸሎት የተከፈተ መሆኑን ፓትሪያርኩ አብስረዋል። ዶክተር ቴዎድሮስ አድሃኖም በጋዛ የተፈጠረው ቀውስ እስከሚቀጥለው ትውልድ ይቀጥላል ሲሉ ተናገሩ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ለቢቢሲ ራዲዮ በጋዛ ሰርጥ የሚኖረው ሕዝብ ውስብስብ ፍላጎትን ለመመለስ ከፍተኛ የሆነ እርዳታ ፍሰት እንደሚያስፈልግ ተናግረዋል። እስራኤል ከሐማስ ጋር የተኩስ አቁም ከደረሰች ወዲህ የመድኃኒት አቅርቦትና የሰብአዊ እርዳታ እንዲገባ ፈቅዳለች። ነገር ግን ዶክተር ቴዎድሮስ አሁን እየገባ ያለው የሰርጡን የጤና ስርዓት ለመገንባት ከሚያስፈልገው በታች ነው ብለዋል። አስተያየት የተሰማው እሁድ እለት በሐማስና በእስራኤል ጦር መካከል ግጭት ከተከሰተ ወዲህ የተደረሰው የተኩስ አቁም ሊፈርስ ይችላል የሚለውን ስጋት ለመፍታት ሙከራ እየተደረገ ባለበት ወቅት ነው። ዶክተር ቴዎድሮስ የተኩስ አቁም ስምምነት መደረሱን አድንቀው፣ ነገር ግን ተከትሎ ወደ ሰርጡ መግባት የጀመረው እርዳታ ከሚጠበቀው ያነሰ ነው ብለዋል። በሰርጡ ስላለው ተጨባጭ ሁኔታ የተጠየቁት ኃላፊው በጋዛ የሚኖሩ ፍልስጤማውያን ረሃብን፣ ግዙፍ የሆኑ ጉዳቶችን ማስተናገዳቸውን ተናግረዋል። አክለውም የጤና አጠባበቅ ስርዓት ወድቋል በውሃና የንጽህና መሰረተ ልማቶች ውድመት መድረስ ምክንያት የበሽታ መከሰት ስጋት አጋጥሟል ሲሉ ተናግረዋል። በመቀጠልም በዚህም ላይ የሰብአዊ እርዳታ ተደራሽነት የተገደበ ነው፣ ይህ በጣም ገዳይ የሆነ ጥምረት ነው። ስለሆነም ሁኔታውን አስከፊና ከቃላት በላይ ያደርገዋል ብለዋል። በጋዛ ስላለው የረጅም ጊዜ ጤና ዕድሎች የተጠየቁት ዶክተር ቴዎድሮስ ረሃቡን ወስደን ከምናየው የአእምሮ ጤና ችግር ጋር ካዋሃድ ነው ሁኔታው ለመጪዎቹ ትውልዶች የሚቀጥል ቀውስ ነው ብለዋል። በቀን ስድስት መቶ የእርዳታ መኪናዎች ወደ ጋዛ መድረስ አለባቸው ነገር ግን በአማካይ ከሁለት መቶ እስከ ሶስት መቶ መካከል እየገቡ መሆኑ ዶክተር ቴዎድሮስ ተናግረዋል። የእስራኤል ባለስልጣናት እርዳታውንና ሰፊውን ግጭት እንዳገናኙ ጥሪ አቅርበዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላቻቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብና አመሰግናለን። ሰላም።